አመሰግናለን ብሩክ ሰለሞን በኤሌ ማራት ተወክሎ የሙሉ ቀን መለሰን እናቴ ስትወልደኝ መቻ አማከረችኝ ነበር ያቀረበልን። በጣም ቆንጆ ነበረ፣ የስቱዲዮን ድባብ የቀየረ ነበረ። እናንተስ እንዴት ያገኛችሁት? 82 22 የእናንተ ነው። እንቀጥላለን። ዛሬ የክብር እንግዳችንና ዳኛችን ድምፃዊ አለማየሁ ሂርጶ አብሮን ቆይታ እያደረገ ይገኛል። በጣም ከመወደው ስራዎች መካከል የዴዝዴሙናን በጣም ወደዋለሁ እና በጣም ደስ ይለኛል ብዙ በልጅነት ካዳመጥኳቸው ሙዚቃዎች መካከል አንዱ እሱ ነው፣ እና ለዛ ነው። በዚህ አጋጣሚ አመሰግናለሁ። እሺ ዛሬ የክብር እንግዳችን በሁለተኛው ዙር ነጥብ አይሰጥም፣ ስለዚህ አስተያየት ብቻ ይነግረናል። መልካም ጊዜ እሺ እና መሰግናለን። ዳኞች ምን ይላሉ? ወደ ዳኞች እናልፋለን። እንዴ ነብሩክ ዛሬ ከንጉርጉሮ ሊጀምር በጣም አሪፍ የዘፈን ምርጫ ነው። በዚህ አይነት መንገድ መቅረቡ በጣም ደስተኛ ነኝ። በተለይ በእኛ ፕሮግራም ላይ እንደዚህ አይነት ዘፈኖች መጥተው እኔ የድሮ ዘፈኖች በጣም አድናቂ ነኝ። ምናልባት ብሩኬ ትጋራኛለ፣ አላ ብሩኬ ወይ? ወደዚህ ወደዚህ አካባቢ ነው፣ አትወጃለሽ አይደል? እኔም ወዳለሁ፣ ወዳለ የዚኛውንም ብሩኬ ይወዳል። በተለይ አምሳዎቹ፣ ስልሳዎቹ ላይ ሰባዎቹ ደግሞ በጣም የኢትዮጵያን የሙዚቃ መለኪያ የሆኑትን እስከዛሬ ድረስ በዚህ አይነት ፕሮግራም ላይ መጥቶ የሚዘፈኑትና በዚህ አጋጣሚ ለደራሲዎቹንም ሙዚቀኞቹን ማክበር እፈልጋለሁ። ብሩኬ ትንሽ አስተያየት ነው ያለኝ። ምንድነው እንጉርጉሮ ላይ ስትጀምረው፣ አንደኛ ቮሊዩሙን በጣም ነው የወደድኩት። ብዙ ጊዜ እንደዚህ አይነት ሲቀርብ ዛሬ ይህንን ማሰብ በጣም ነው በቃ ያደነኩ። ምክንያቱም በአንዱ በዚህ ልክ እያለ ብዙ ጊዜ ድምፃዊ ውስጥ ሆነው ባክስቴጅ ሆነው ይጮሆ ነው ጀምሩትና ያስደነግጣል። ልክ እንደ አልበም እንደሚሰራ ሪኮርድ እንደተደረገ መጠደህ በጣም ደስ ይል ነበር። በዛ ውስጥ ግን ትንሽ ቫይብሬት ነበረ የሚያደርግ ትንሽ በጣም ትንሽ በስቶ ነበረ ያው ለመቀለጽ ብለ ምናምን ነው። እና እቺ ብቻ ናት አስተያየት። ዛሬ የዘፈን ምርጫ ሁለቱም ዙር ላይ ምንም አልፎረሽክም። በጣም አንደኛ የዘፈን ምርጫ ላይ ጥንቅቅ አርገ ነው የዘፈንከው። በጣም ደስ ነው ያለኝ። ዛሬ ሻግ ያደረጋችሁት እየወጣ ነው። አታርጉ ምለው ነገር ዛሬ እየተዘረገፈ ነው። ሻግ የሚያደርጉት ነገር እየወጣ ነው ማለት ነው። ስለዚህ አሁንም የሚቀጥለው ዙር አንድ ይቀራል። እኔ በጣም ነው ያስደመምከኝ። ውጤት ምሰጥ ዘጠኝ ሺ ዘጠኝ መቶ ሰማኒያ ነው የምሰጠው። እንግዲህ የፈጀን እሺ፣ ብሩክ ሰለሞን የሙሉቀን መለሰ እናቴ ስትወልደኝ የሚለውን ዜማ በጣም በትልቅ በጥሩ ልክ ነው የተጫወትከው። አጫዋወት የመረጥከውም ዘፈን ለዛሬ ውድድር በደንብ አድርጎ የሚመጥን ነው። ከውጭ የሆነ ከእንጉርጉሮን ጀምር በጣም ቆንጆ ነበር። እንጉርጉሮ እንጉርጉሮ ምናልባት አንዳንድ ቦታ ቀላጼዎቹ ከዚህ ይበልጥ ልታሳምራቸው ትችል ነበረ ብዬ አስባለሁ። በተረፈ ግን ጥሩ አድርገ ነው ያንጎራጎርከው። አንዳንድ ቦታ ከቅኝት ጋር በተያዘ ችግሮች ነበሩ። እነሱን እንደ ችግር ሳልቆጥ ማለት ይህን ያህል የጎላ ስላልነበረ በጣም እንደ ችግር ላልንቆጥራቸው እንችላለን። ግን የሰማነውን መናገር ስላለብን አንድ ቦታ እደግ ማሞ ብለ ማሞ ብለ አለችኝ አትሰማሙ ሌ እና ሁለቱም ቦታ ጋቼ ካረኩ አለችኝን ዋጥ ታረጋታለ ና የግጥሙ መንፈስ እስከሚያልቅ ድረስ በደንብ ረገጥ እንድታረገው ነው። ሙሉቀን ሲዘፍነው ይሰማል። ደግሞ ማሞሌ ቢቆይም አለችኝ ትሰማለች። እና አለችኝ አለችኝ ላይ በደንብ አይሰማም ነበር። ለቃላት አትኩሮት እንድሰጥ ነው እንጂ ቆንጆ ነበር ፐርፎርማንሱ። ዳይናሚክስ አሪፍ ነበረ። ስሜ ማጋባቱ ልዩ ነበረ። በጣም ጥሩ ነው። ዛሬ መድረኩን ተቆጣጥረኸዋል። ለማንኛውም እና ደስ ብሎኛል። 9ሺ 950 ብሩኬ እንዴት ነህ? አለ እኔ ምኑ መሰለህ የገረመኝ፣ ብዙ ጊዜ አሁን እንደዚህ ለውድድር ዜማዎች ሲመረጡ ባይነሪ ፎርም ያላቸው ሁለት የዜማ ክፍል ያላቸው ዜማዎች ዜማዎች ሲሆኑ ተደጋጋሚ ራሳቸው አይደለም የሚመጡት ሶስት ዙርም ሁለት ዙርም ቢደጋገሙና ብዙ የዜማ ቫሪሽን ስለሌለው እያሰለቸ ነው የሚሄደው። ስፔሻ እንደዚህ ውድድር ነገር ሲሆን እና እናንተም አቅማችሁን በደንብ እንድታሳዩ ብዙ ዜማ ክፍል ያለው ምናምን እንላለን። እና ግን አሁን አንተ ይህንን ባይነሪ ፎርም ያለውን ዜማ ስትጫወት እሱ ስሜት አልተሰማኝም ነበር ና በጣም ገርሞኛል። ይሄ ማለት በጣም አሱበ ነበር ያዜምከው ማለት ነው። ሳይሰለች ሁለት የዜማ ክፍል ብቻ እንዳለው ሳይሰማን ነው ተጀምሮ ያለቀው። እና ይሄ ማሸነፍ ነው። በቃ ዜማውን በደንብ አሸንፈህዋል ማለት ነው። በጣም ግሩም ነበር። የተነሱትን ሀሳቦች እንዳልደጋግም ይህንም ብቻ ልንገርህ ብዬ ነው። በጣም በጣም በጣም ግሩም ነው፣ እውነት ይህን ምልህ በጣም ይሄ ፕሮፌሽናል የሆነው ያዘፋፈን ሌቭል ላይ እንደመጣህ ላረጋግጥልህ ፈልጋለሁ። ሶ እኔ ጋር ላይ ነጥብ 9960 ነው።